እንደዚህ የሚያማምሩ ሎጎዎችን እንዴት በስልካችሁም ሆነ በኮምፒውተራችሁ መስራት እንደምችሉ የማሳያችሁ ይሆናል። እንደምታያቸው በጣም ነው የሚያማምሩት ሎጎዎቹ ማለት ነው። ለፈለጋችሁት ሶሻል ሚዲያ መጠቀም ትችላላችሁ። ለዩቲዩብ፣ ለኢንስታግራም፣ ለቲክቶክ እና ለተለያዩ ሶሻል ሚዲያዎች መጠቀም ትችላላችሁ። እዚህ ጋር እንደምታያቸው በጣም ነው የሚያማምሩት ማለት ነው። እናንተ በትንሽ ደቂቃ ብቻ በጣም ፕሮፌሽናል የሆነ ሎጎ መስራት ትችላላችሁ ማለት ነው። እነዚህን ሎጎዎች ስሰሩ ምንም አይነት ኤዲቲንግ ስኪል አያስፈልጋችሁም። እጅግ በጣም ቀላላቸው ማለት ነው። እንዴት መሰረት እንደምችሉ አሁን አሳያችኋለሁ ማለት ነው። ለዚህ ቤተሰብ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ፣ ቪዲዮን ላይክ ማድረግ እንዳይረሳ። አሁን ወደ ቪዲዮ። እነዚህ የሚያማምሩ ሎጎዎችን ለመስራት በመጀመሪያ ወደ ክሮም በመግባት ደብሊው ደብሊው ደብሊው ዶት ካንቫ ዶት ኮም ብለን ሰርች እናደርጋለን ማለት ነው። እዚህ ጋር እንደምታዩት በዚህ መልኩ ያመጣላቸዋል። ምንም አይነት ክፍያ ሳከፍሉ በነፃ ነው እነዚህን የሚያማምሩ ሎጎዎች የምሰሩት ማለት ነው። እዚህ ጋር ሰርች ቴምፕሌት ብሎ የሚያመጣልን አለ ማለት ነው። እዚህ ጋር የፈለግነውን ሎጎ ስም እናስገባለታለን። እዚህ ጋር ለምሳሌ እኔ ኢዱኬሽናል ሎጎ ብዬ አስገባለሁ ማለት ነው። ኢዱኬሽናል የሆኑ ሎጎዎችን በሙሉ እዚህ ጋር ያመጣልኛል ማለት ነው። እኔ እነሱን በመጠቀም አሪፍ የሆነ ሎጎ መስራት እችላለሁ ማለት ነው። እዚህ ጋር እንደምታዩት ኢዱኬሽናል ሎጎ ስለው የሚያማምሩ ሎጎዎችን አምጥቶልኛል ማለት ነው። እዚህ ጋር እንደምታዋቸው በጣም ነው የሚያማምሩት። በጣም አሪፍ የሆኑ ሎጎዎች ናቸው ማለት ነው። በጣም የሚያማምሩ ሎጎዎች ናቸው እነዚህ። እናንተ በነፃ ምንም አይነት ክፍያ ሳከፍሉ በነፃ መስራት ትችላላችሁ ማለት ነው። በጣም ፕሮፌሽናል የሆኑ ሎጎዎች ናቸው። እዚህ ጋር እንደምታዋቸው እነዚህን ቴምፕሌቶች በመጠቀም አሪፍ የሆኑ ሎጎዎችን መስራት ትችላላችሁ ማለት ነው። በጣም ደሳስ የሚሉ ሎጎዎች ናቸው። እነዚህን በመጠቀም እናንተም ለዩቲዩባችሁ፣ ለኢንስታግራም፣ ለቲክቶክ እና ለፈለጋችሁት ሶሻል ሚዲያ መስራት ትችላላችሁ። እነዚህን እንዴት መስራት እንደምትችሉ አሁን የማሳያችሁ ይሆናል ማለት ነው። እኔ ኤዱኬሽናል ሎጎ ብዬ ሰርች ስላደረኩ ነው እንጂ በጣም የሚያማምሩ ሎጎዎች አሉት ማለት ነው። ለምሳሌ ስፖርት ኤክሰርሳይዝ ሎጎ ብዬ ሰርች ሳደርግ በጣም የሚያማምሩ ሎጎዎችን ያመጣልኛል ማለት ነው። እዚህ ጋር እንደምታዋቸው በጣም ደሳስ የሚሉ ሎጎዎች ናቸው። እናንተ የፈለጋችሁትን ሎጎ ከዚህ ዌብሳይት ላይ ማግኘት ትችላላችሁ ማለት ነው። እጅግ በጣም የሚያማምሩ ሎጎዎች ናቸው ማለት ነው። እናንተ በነፃ ነው እነዚህ ሎጎዎች በማውረድ ለፈለጋችሁ ሶሻል ሚዲያ መጠቀም የምትችሉት ማለት ነው። ስለዚህ እነዚህን አጠቃቀሙን አሁን የማሳያችሁ ይሆናል። ከነዚህ ሎጎ ውስጥ እኔ አንዱን ነክቼ እንዴ መስራት እንደምትችሉ የማሳያችሁ ይሆናል ማለት ነው። ሁሉም በጣም ነው የሚያማምሩት። ንኩኝ ንኩኝ ይላሉ ማለት ነው። ነገር ግን እኔ አንዱን ከዚህ ውስጥ መርጬ የማሳያችሁ ይሆናል ማለት ነው። እናንተ ግን የፈለጋችሁትን ሎጎ መጠቀም ትችላላችሁ። ለምሳሌ እኔ አሁን ይሄኛውን መርጫለሁ። ለምሳሌ አሁን እኔ ይሄኛውን መርጫለሁ ማለት ነው። እንደምታዩት በጣም ነው የሚያምረው። ከስር ደግሞ ሌላ ጽሑፍ አለው ማለት ነው። ይሄንን ጽሑፍ ወደ ራሳችን ዩቲዩብ ቻናል ስም መቀየር እንችላለን ማለት ነው። ከፈለግንም ደግሞ ጽሑፉን በማጥፋት ሎጎውን ብቻ መጠቀም እንችላለን። እናንተ እንዴ መጠቀም እንደምችሉ እንዴት መስራት እንደምችሉ እነዚህ ሎጎዎች አሁን እናያለን ማለት ነው። ከዚህኛው ሎጎ ላይ እናንተ የማትፈልጉትን ፓርት ማውጣት ትችላላችሁ ማለት ነው። በዚህ መልኩ በእጃችሁ ብቻ ነካ ስታደርጉት ክብ ሲያደርግላችሁ የድሌት ምልክቷን ስትነኩ ራሱ ዲሌት ያደርግላችኋል ማለት ነው። እኔ አሁን በዚህ መልኩ ከላይ ያሉትን ስለማልፈልጋቸው እነሱን ዲሌት አድርጌያለሁ ማለት ነው። እዚህ ጋር እንደምታዩት፣ እዚህ ጋር ሳይዙን ማተለቅና ማሳነስ ትችላላችሁ ማለት ነው። በዚህ መልኩ እናንተ በፈለጋችሁት ሳይዝ መሰረት ማስቀመጥ ትችላላችሁ ማለት ነው። እዚህ ጋር ለምሳሌ እኔ እንደዚህ አስቀምጫዋለሁኝ ማለት ነው። እዚህ ጋር ደግሞ እንደምታዩት ስሙን በእጄ ስነካው ክብ ነገር ያደርግበታል ማለት ነው። እዚህ ጋር ከስር ደግሞ ኤዲት የሚሉ አሉ ማለት ነው። ኤዲት የሚለውን በመንካት ስሙን ወደ ራሳችን ዩቱብ ቻናል ስም መቀየር እንችላለን። ለምሳሌ እሱን አንዴ ስነካው በዚህ መልኩ ሲያመጣልኝ ከስር ኤዲት የሚል አለ ማለት ነው። ኤዲት የሚለውን ስነካው እዚህ ጋ የራሴን ዩቲዩብ ቻናል ስም አስገባለኝ ማለት ነው። እዚህ ጋር አቤኒቲ ብዬ አስገባለኝ። እዚህ ጋር በዚህ መልኩ አስገብቻለሁኝ። እዚህ ጋ እንደምታዩት የራሴ የዩቲዩብ ቻናል ስም ነው ማለት ነው። እዚህ ጋር እሱን አስገብቼ ጨርሻለሁኝ ማለት ነው። እናንተ በፈለጋችሁት መሰረት የማትፈልጉትን ፓርት በማውጣት ማስተካከል ትችላላችሁ ማለት ነው። የሎጎውን ከለርን መቀየር ትችላላችሁ። ከለር የሚለውን በመንካት በፈለጋችሁት ከለር ማስቀመጥ ትችላላችሁ ማለት ነው። እዚህ ጋ እንደምታዩት የፈለጋችሁትን ከለር መጠቀም ትችላላችሁ። በፈለጋችሁት ከለር ይህን የሚያምር ሎጎ መስራት ትችላላችሁ ማለት ነው። በጣም ነው የሚያማምረው። እዚህ ጋር ለምሳሌ በነጭ ይሁንልን። በነጭ በጣም ነው የሚያምረው ማለት ነው። በዚህ መልኩ ከሰራን በኋላ ከላይ እዚህ ጋር ከበብኩላችሁ ቦታ እቺኛው ምልክት አለች ማለት ነው። እሱን አንዴ እነኳለን። በዚህ መልኩ ስትነኩት እዚህ ጋር ዳውንሎድ የሚላለ ማለት ነው። ይሄንን ዳውንሎድ ማድረግ እንችላለን ማለት ነው። ዳውሎድ የሚለውን በመንካት ዳውሎድ የሚል አለ ማለት ነው። ዳውሎድ የሚለውን ስትነኩት ወደዚህ ፔጅ ይመራችኋል ማለት ነው። እናንተ ምንም አትነካኩም ማለት ነው። እነዚህ ምንም ሳትነካኩ እዚህ ጋር ከስር ዳውሎድ የሚል አለ ማለት ነው። ዳውሎድ የሚለውን ስትነኩት በቀጥታ ወደ ጋሌሪያችሁ ወይም ወደ ፋይላችሁ ያስገባላችኋል ማለት ነው። እኔ እዚህ ጋር ዳውንሎድ ሆኖልኛል ማለት ነው። በዚህ መልኩ በጣም በቀላሉ በዚህ መልኩ ዳውንሎድ በማድረግ መጠቀም ትችላላችሁ ማለት ነው። በጣም በቀላሉ እናንተም እንደዚህ የሚያማምሩ ሎጎዎችን መስራት ትችላላችሁ። ይህ ቪዲዮ እንደጠቀማችሁ እርግጠኛ ነኝ። በዚህ ቤተሰብ አዲስ ከሆናችሁ ቻናሉ ሰብስክራይብ ማድረግ፣ ቪዲዮን ላይክ ማድረግ እንዳይረሳ። በሌላና በአስተማሪ ቪዲዮ እስከምንገናኝ ቸር ይቆየን።